ተፈጥሮ ከሚያቃጥል ነደ እሳትና ነበልባል የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምሬ ነው። ልመናው፣ በረከቱ፣ አመላጅነቱ የክርስቲያን ወገኖች፣ የዚህም ቦታ ሙቃያዎች ወጣንያን ከምንሆን ከወንጌል ልጆች አትክልቶች በደመ ወልድ እግዚአብሔር በተቀባን ከሁላችን ጋር አይኖ በክፉ ዘመን መከራ ያድነን፣ ለዘላለሙ አሜን። በአንዲት ሀገር ውስጥ አንድ ክርስቲያን ሰው አንደ ነበረ ተነገረ። እግዚአብሔርም ይፈራ ነበር፣ ትእዛዙም ያከብር፣ ለበጎ ስራውንም ይተጋ ነበር። የመላእክት አለቃ ቅዱስ ሚካኤልንም ይወደውና በፍጹም ደስታ ደስ ብሎት ዝክሩን ይዘክር ነበር። ያም ክርስቲያን ሰው ሚስቱን፣ ልጆቹን፣ አሽከሮቹንና ቤተሰቡን የሚያስተዳድረው በእርሻ ሥራ የሚያገኝበት ምርት ነው። እሱም አስቀድሞ በታላቅ ደስታ የቅዱስ ሚካኤል የባህሉ መታሰቢያ እያደረገ ይኖር ነበር። ከዓመታት በአንዲቱ ዓመት በእርሻው ላይ የሰራው የአዝመራ የአማረ የበጀት ሆነላት። ብዙም ስንዴ ሌላም በየአይነቱ ብዙ የእህል ምርት አመረተ። ነገር ግን አስቀድሞ ሥራውን አልሠራም። የመላእክት አለቃ የቅዱስ ሚካኤልን የበዓሉን መታሰቢያ ዝክሩን ማድረግ ቸል አለ። ቀድሞም ሥራውንም ዘነጋው። በአዝመራውን ሁሉ ውስጥ ትል ወጥቶ እጅግ ያማረ የበጀ አዝመራውን ሁሉ በልቶ አጠፋበት። ያን ጊዜ ሀሳብ ገባውና ታላቅ ድንጋጼም አደረበት። የመልአክት አለቃ ቅዱስ ሚካኤል የበዓሉን መታሰቢያ ስለት ስለ ታጎለ ታላቅ መከራ ይደርስበታልና አዝመራውን ሁሉ ጠፍቶበታልና ድንጋጼ በልቦና አደረ። ከዚህም በኋላ ተጸጽቶ የመላእክት አለቃ ቅዱስ ሚካኤልን በዓሉን መታሰቢያውን ዝክረ በፍጹም ትጋት ካስቀድሞ የበለጠ ማድረግ ጀመረ። ንስሐም ገባ። ባለ ዘመኑ ሁሉ በጎ ስራውን መስራትም አላቃ አላቃለለም ችላም አላለም። እግዚአብሔርም የሚመጸውተውና የሚገምተው የሚመግበውን አላሳጠውም። ፈጽሞ ይቅር ባይነውና የፍጹም ይቅርታ መልእክተኛ በሚሆነው ቅዱስ ሚካኤል ጸሎት ንስሐውን ተቀብሎ ቅዱስ ሚካኤልንም አስቀድሞ በቸርነቱ አላጓደለበትም። ሁለተኛም የመንደሩን ፍሬ ሁሉ አበዛለህ ተመልሶ አስቀድሞ ሆነ። ማንኛውም የእህል ተባይ አልነካበትም። እግዚአብሔር አደረበት። ቅዱስ ሚካኤልን በረከት በቤቱ በእርሻው ወረደለት። በገዛም ከብቱ ሁሉ የመላእክት አለቃ በሚሆን በቅዱስ ሚካኤል ልመናና ጸሎት ሀብቱ በቀድሞ ፈጽሞ በዛለት።